በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልውለ ባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅዱስተ ቅዱሳን የድንግል ማርያም የቅዱሳን በለማ ለገልጋዮቹ ሁሉ ስማቸው በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ እኛም ከአንተ ጋር እንመጣለን የሚል ይሆናል። የዮሐንስ ወንጌል ምዕራፍ 21 ከቁጥር ሶስት ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ቃል የተናገሩት ቅዱሳን ሐዋርያት ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክፎች አይሁድ የሐሰት ክስ ሐሰተኛ ምስክር መስክሮበት በግፍ በመስቀል ላይ ሰቅሎ ስለገደሉት ወዳጆቹ ኒቆዲሞስ እና ዮሴፍ ደግሞ በአዲስ መቃብሩ ቀብረውታል። ከዚህ በኋላ ሐዋርያት ተስፋ ቆርጠው ሐዘን ተጭኖባቸው ሰማይና ምድሩ ስለተደበላለቀባቸው መምህራቸው ስለተገደለ፣ በመቃብርም ስላረፈ እንደው የማይነሳ መስሏቸው የነገራቸውን ያስተማረዋቸውን ዘንግተው መከራው ቢያስረሳቸው፣ መከራው ቢጸናባቸው ተስፋ ቆርጠው አይሁድንም በመፍራት በዝግ ቤት ይቀመጣሉ። በዚህ ጊዜ ግን ያላረፉ የአይሁድ ዛቻ ያላስፈራቸው ጨለማው ያልበገራቸው ሴቶች ነበሩ። ወደ መቃብሩ ሲመላለሱ ያደሩ ሽቶ ይዘው ሥጋውን ለመቀባት የሚጣደፉ የሚፋጠኑ ነበሩ። ሐዋርያት ግን ቤት ዘግተው ነው ያሉት። እነዚህ ሴቶች እነ መግደላዊት ማርያም ወደ መቃብሩ በሄዱ ጊዜ ግን የመላይክትን ድንቅ ዜና የምስራች ሰሙ። ሕያው ነው፣ ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል፣ እርሱ በዚህ የለም። ይልቁን ሲዱ፣ ለሐዋርያት ንገሯቸው፣ ወደ ገሊላ ይቀድማቸዋል፣ በዚያም ታገኙታላችሁ ብላችሁ ንገሩ ብሎ አዋጅ የትንሣኤን አዋጅ ነገሯቸው። እነዚህ ሴቶች ሄደው ለሐዋርያት ነገሩ። ጴጥሮስና ዮሐንስም ወደ መቃብሩ ሄደው ሴቶቹ እንደተናገሩ ሆኖ አገኙት። መቃብሩ ባዶ ነው፣ ክርስቶስ ተነስቷል። የለም ገና ግን አላመኑም። ትንሳኤው መከራው ልቡናቸውን አደንድኗል። የተወደዳችሁ የእግዚአብሔር ቤተሰቦች፣ አለልክ መደሰትም አለልክ ማዘንም በጎ አይደለም። እግዚአብሔርን ያስረሳል፣ አቅለ ህሊናን ያስታልና ሐዋርያት ክርስቶስ የነገራቸውን ሁሉ አላስታወሱም። ድጋሜ በራቸውን ዘግቶ ይቀመጣሉ። ወደ ኤማውስም የኮበለሉ አሉ፣ ወደ የስራቸው። በዚህን ጊዜ ነው እንግዲህ ሐዋርያው ቅዱስ ጴጥሮስ ሐዋርያትን እንዲህ አላቸው፣ እኔስ አሣ ላጠምድ እሄዳለሁ አላቸው። የቀደመ ግብር በእጅ አይልም አይለቅም ይላሉ፣ አቦ ሲናገሩ አንድም ቢርበው ቢጠማው ሐዘንም ሲያቆራምተው ነው የከረመውና በዚህም ጊዜ ነው ሌሎቹም ሐዋርያት እኛም ካንተ ጋር እንመጣለን አሉት። ሐዋርያቱ ተሰብስበው በሌሊት ወደ ጥብሪያዶስ ባህር ወረዱ። የጥብሬ አዶስ ባህር ብዙ ጊዜ ዓሣ የሚያጠምዱበት ረሃባቸውን የሚያስታግሱበት ክርስቶስ ጋር ከመጠራታቸው በፊት ሸጠውም ደግሞ ቤታቸውን የሚደጉሙበት ባሕር ነው። ዓሣ ይገኝበታል፣ ዓሣ ያጠምዱበታል፣ ያዘግሩበታል። ዓሣ ላጠምድ እሄዳለሁ አለ። አብረው ሄዱ። ሌሊቱን ሙሉ ደከሙ። ዓሣ አላገኙም፣ አላጠመዱም። እንዲያው ብርዱ አደረባቸው፣ ደከሙ፣ ወጡ፣ ወረዱ ባሕሩን አሰሱት፣ ግን ዓሣ የለም። የተወደዳችሁ የእግዚአብሔር ቤተሰቦች ለምንድን ነው እነዚህ ሐዋርያት ዓሣ ያላገኙት? አንድ ነገር ግልጽ ነው። አሁን ሐዋርያት ብቻቸውን ናቸው። እግዚአብሔርን አላስቀደሙም። መምህራቸው በእነርሱ ሕሊና በመቃብር ነው ያለው። ገና ትንሣኤውን አላመኑም። መነሳቱን እርግጠኞች አልሆኑም። ስለዚህ ብቻቸውን ለመስራት ሄዱ። ሰው ደግሞ ብቻውን ሰርቶ ውጤታማ አይሆንም። የምንሰራው የሚከናወንልን የእግዚአብሔር ፈቃድ ሲፈጸምበት ነው ሲጨመርበት ነው። ገበሬው ዘርቶ ዘሩን ምርቱን የሚቅመው ወልዶ የሚስመው ሰው ነጋዴው ነግዶ የሚያተርፎ፣ ሰራተኛው ስራው የሚያምርለት፣ ዳኛው ፍርድ እንዳይጓደልበት የሚሆነው ከእግዚአብሔር ጋር ሲሰራ ነው። ለዚህ እኮ ነው በአገር ቤት ያሉ አባቶቻችን ገበሬዎቹ እርሻም ሲዘሩ ምንም ሲያደርጉ፣ እናቶቻችንም በዋቃውንም ሲከፍቱ ውሃም ሲቀዱ ስመ እግዚአብሔርን የሚጠሩ ስለዚህ ነው በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን ብለው ነው፣ ስመ ስላሴን ጠርቶ ነው። ብቻቸውን አይሰሩም። ገበሬው እግዚአብሔርን አምኖ ነው በደረቁም በጭቃውም ያን ምርጡን ዘር አፈር ጋር የሚያደባልቀው እግዚአብሔር እንደሚያበቅልለት፣ ዝም ብሎ ግን አይበትንም፣ ስመስላሴን ጠርቶ ነው። ሐዋርያት አሁን ብቻቸውን ተሰማሩ፣ ብቻቸውን ወደ ባሕር ሄዱ፣ ብቻቸውን ዓሣ ማጥመድ ፈለጉ፣ ግን አላገኙም። እግዚአብሔር አሁን እንደ ተራቡ ሳያቀርቶ አይደለም፣ ጨክኖባቸውም አይደለም። ብቻቸውን ሰርቶ ማግኘት እንደማይችሉ እርሱን ዘንግተው እሱን ረስተው በእርሱ ፍጥረትን መጠቀም እንደማይችሉ ከእርሱ ፈቃዱን ብቻ ውጪ የሰው ፈቃድ እንደማይፈጸም ሲያጠይቅ ነው። ስለዚህ ሐዋርያት ዓሣ አጡ፣ ሌሊቱን ሙሉ አደሩ። በነጋ ጊዜ ግን ክርስቶስ መጣና ባሕር ዳር ቆመ። ሐዋርያት እሱ መሆኑን አላወቁም። ለምንድን ነው ያላወቁ? ልቡናቸው በሐዘን ደንድኗል። ሐዘን ተጭኗቸዋል። ከብዷቸዋል። ሰውነት ደክሟል። እርሱም እንዲህ አላቸው፣ መረባችሁን በስተቀኝ በኩል ጣሉት አላቸው። እንዲህ አሉት፣ ጌታ ሆይ። በትሕትና እናናገሩት አላወቁትም። እኛ ሌሊቱን ሙሉ ደከምን ሰራይነ ኩላ ሌሊተ ዋአልቦ ዘረከምነ ሌሊቱን ሁሉ ደከምን፣ ወጣን፣ ወረድን ያገኘነው አንዳችም ነገር የለም። ስለ ቃሌ ግን እንታዘዛለን ብለው መረባቸውን በስተቀኝ በኩል ጣሉት። መቶ ሃምሳ ሶስት ትላላቅ ዓሣዎች ሞሉት መረቡን ከዓሣው ብዛት የተነሳ መረቡን መጎተት እስኪሳናቸው ድረስ ቅዱስ ዮሐንስ ቀና ብሎ አየ። መምህሩ ኖሯል፣ አወቀው፣ ክርስቶስ መሆኑን ተገነዘበ። ሐዋርያትንም እንዲህ አለ። በተለይ ቅዱስ ጴጥሮስ አጠገቡ ነበርና ጌታ እኮ ነው አለው። ያን ጊዜ ጌታ መሆኑን ባወቁ ጊዜ ቅዱስ ጴጥሮስ እርጥቃኑን ነበር ራሱን ወደ ታች ወረወረ ወደ ባሕሩ። ሌሎቹ ደግሞ አሳ የሞላውን መረብ ጎትቶ አወጡት። አሁን ቀድሞ ያልነበረ አሳውን ፈጥሮ አይደለም የሰጣቸው። ቅድም እንዳልኳችሁ ብቻውን ሰርቶ ሰው ውጤታማ መሆን አይችልም። በሉቃስ ወንጌል ላይ የተጠቀሰ አንድ አዝመራው የሆነለት ገበሬ አለ። ታታሪ ገበሬ፣ ብርቱ ገበሬ፣ ጠንካራ ዘርቶ፣ አለስልሶ፣ ዘርቶ፣ አርሞ ምርት ያመረተ ምርቱም በሆነለት ጊዜ ግን ምርቱ የምርቱን ባለቤት የአዝመራውን ባለቤት ፍሬ የሚሰጠውን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን የሰማዩን ገበሬ አምላኩን ዘንግቶ ራሱን አመሰገነ፣ ታበየ። ነፍሴ ሆይ ደስ ይበልሽ፣ ለብዙ ዘመናት የሚሆን ይኸው ብዙ በረከት አገኘሽ። እንዲያውም የጎተራ ይበቃኝም፣ ይህን አፈርሳለሁ ሌላ ትልቅ እሰራለሁ ብሎ ሲደሰት እግዚአብሔርን ዘንግቶ ሀዘን ብቻውን ሲደሰት ድፋቱ ውጤቱ የእርሱ ብቻ እንደሆነ ስላወቀ የእግዚአብሔር ቸርነትን ስለዘነጋ ሌሊት ነፍሱን ከእሱ እንደሚወስዱት መርዶ ደረሰው። እንዲህ ይላል ወንጌላዊው ከእግዚአብሔር ጋር ያልሰበሰበ ብቻውን የበለጸገ እንዲህ ነው። ብዙዎቻችን በዓለማችን ብዙ ሀብታሞችን እናውቃቸዋለን። ገንዘባቸውን እነሱ ቀርቶ እኛ የምንቆጥርላቸው የምናውቅላቸው፣ ሁልጊዜ የሀብት ውድድር የሚያደርጉ ብሌነሮች አሉ። ብቻቸውን ከሆነ የከበሩት ብቻቸውን ከሆነ የሰበሰቡት እግዚአብሔር ከሌለበት አይበሉትም። ለሚበላው ለሌላ ይሰበስባሉ፣ ያከማቻሉ። ኃጢአተኛ ሀብታም ሀብቱን ያከማቻል፣ እርሱ አይበላውም። እግዚአብሔር በላተኛ ያዝበታል እንደተባለ ስለዚህ፣ በሀገራችንም በዓለም ዙሪያ ያላችሁ ሀብታሞች ሀብታችሁ በላችሁ ከእግዚአብሔር የተገኘ እንጂ በብርታታችሁ በእውቀታችሁ በሙያችሁ ብቻ አይደለም። የሰጣችሁን እግዚአብሔርን ማመስገን ይገባል፣ ለሰጣችሁ ለእግዚአብሔር ምስጋና ማቅረብ፣ እርሱ እንደሰጣችሁ ማወቅ ይገባል። ሰው ብቻውን አይሰራም። ለዚህ ከሆነው አባቶቻችን ቢያርሱ ቢቆፍሩ፣ ቢደጉሱ፣ ቢጽፉ ስመ እግዚአብሔርን የሚያስቀድሙት ለዚህ ነው። ድርሳናቱን ይዋቸው መጻሕፍቱን በስመስላሴ ነው የሚጀምሩት። ያለ እግዚአብሔር ፈቃድ የሚሆን የለም። በጸሎታችንም እኮ እንዲህ ነው የምንለው ወይ ኩን ፈቃድከ በከመ በሰማይ ከማሁ በምድር ፈቃድ በሰማይ እንደሆነች በመላእክት ዘንድ ፈቃዳቸውን እንድትፈጽምላቸው በጎነትና ቸርነት ርኅራዬ ቅርታ ለእኛም ትደረግልን ለምድራውያኑ፣ ነገ በሰማይ የምንኖርነንና ነው የምንለው ስለዚህ ብቻችንን እንዳንሰራ ብቻችንን እንዳንደክም ያስፈልጋል። ገበሬ ብቻህን አትነግድ፣ ከእግዚአብሔር ጋር ስራ እንድታተርፍ ብዙ። ነጋዴው ብቻህን አትረስ፣ ሰብሉ እንዲሆንልህ ፍሬ እንድትሰበስብ አዝመራው እንዲያምርልህ፣ ስመ እግዚአብሔርን ጥራ። ዳኛው ብቻህን አትፍረድ፣ ፍርድ እንዳይጓደልብህ በእግዚአብሔር ዘንድ ተወቃሽ እንዳትሆን፣ ድሃም እንዳይበደል ከክርስቶስ ጋር ስራ። ስመ እግዚአብሔርን ጥራ። የእውቀት የጥበብ ባለቤት እግዚአብሔር መሆኑን ይወቅ። ተማሪን ብቻህን አትድከም አይገማህም። መምህሩን ብቻህን አታስተምርም ተማሪዎቹ አይረዱም። የእውቀት ባለቤት ሊቃ የምሮ ሁሉን የሚሰራ ሁሉን የሚያከናውን እግዚአብሔርን አስቀድም። ከነዚህ ሐዋርያት ይህን ነው የምንመለከተው። ክርስቶስ በመጣ ጊዜ እርሱ ስለሌላ አይደለም ባወቁት ጊዜ ነው ክርስቶስን ባወቁ ጊዜ በታዘዙትም ጊዜ ከዓሣው ብዛት መረቡን መጎተት አቃቷቸው። እኛ ኢትዮጵያውያን መረቦቻችን ባዶ ናቸው። በዋቃችን ደርቋል። እንስራዎቻችን ባዶ ናቸው። ሌማታችን ባዶ ነው። መሶባችን ባዶ ነው። ገበታችን ተደፍቷል። ቤታችን ባዶ ነው። ረሃብተኞች ሆነናል። ችጋር ሆነናል፣ መቾነናል፣ በርዶናል፣ ታርዘናል፣ ርቦናል፣ ተጠምተናል። መሶባችን እንዲሞላ፣ ማድጋችን እንዲሞላ እግዚአብሔርን ማወቅ ያስፈልጋል። ከክርስቶስ ጋር መስመራት ያስፈልጋል። እንደ ሐዋርያቱ እኛም ከአንተ ጋር እንመጣለን ማለት ያስፈልጋል። ሐዋርያት እኮ ቅዱስ ጴጥሮስን አልተለዩትም። እኛም ከአንተ ጋር እንመጣለን አሉት። ለምን? እርሱ እኮ የመንግሥተ ሰማያት ቁልፍ አለው እርሱ እኮ የበጎች እረኛ እንዲሆን ተሹሟል እነርሱም ናቸው ለእኛ ትምህርት ለእኛ አብነት ሊሆን እርሱ መሪ እነርሱ ተከታይ ሆነው ትምህርት ሰጡን ከሐዋርያት ጋር እንዳንለያይ ያስፈልጋል እኛም ካንተ ጋር እንመጣለን ቅዱስ ጴጥሮስ እኛም ካንተ ጋር እንመጣለን ቅዱስ ዮሐንስ እኛም ከአንተ ጋር እንመጣለን ማቴዎስ ልንል ይገባል። የመንግሥተ ሰማያት ቁልፍ የተሰጣቸው የክርስቶስ የሥራ አስፈጻሚዎች፣ ወዳጆቹ፣ እንደራሴዎቹ ናቸው ሐዋርያት። ከሐዋርያት ጋር እንጓዝ። ከሐዋርያት ጋር መጓዝ ማለት በእነርሱ ሃይማኖት መጽናት ነው። ያስተማሩትን መፈጸም ነው። እነርሱ እንደኖሩ መኖር ነው። ይልቁኑ ደግሞ እግዚአብሔርን እኛም ካንተ ጋር እንመጣለን ልንለው ይገባል። ብዙ ሐዋርያት ክርስቶስን እንዲህ ብለውታል። ከዮሐንስ ወንጌል ምዕራፍ አንድ ላይ ጀምረን ብናነብ፣ እንዲሁም አለፍ አለፍ እያልን ስናየው እኛም ካንተ ጋር እንኖራለን፣ አስከትለኝ ይሉ ነበረ። ካንተ ጋር እንሂድ፣ ከእግዚአብሔር ጋር እንሂድ። ወገኖቼ ብቻችን አንጓዝ። መንገደኛው ብቻውን ከተጓዘ መንገድ ላይ ወድቆ ይቀራል። ዋናተኛው ብቻውን ባህሩን ማሻገር አይችልም፣ መሻገር አይችልም። አራሹም፣ ቀዳሹም፣ ተኳይ ሁሉም ማንም ብቻውን መስራት አይችልም። የሚሆነው የሚሳካው ውጤታማ የምንሆነው ከእግዚአብሔር ጋር ስንሆን ነውና እኛም ከሐዋርያት ጋር እንድንኖር ከእግዚአብሔር ጋር እንድንኖር የአምላካችን ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን።